እንደሚታወቀው ቤዝዬ ፍቅሬን ተቀብላ አብረን መሆን ከጀመረን ቀናቶች ተቆጥረዋል። እኔም እሷን አንደላቅቄ ላቅቄ ለማኖርና ኑሮን ለማሸነፍ ደፋ ቀና እያልኩኝ፣ ቤዝዬም ስራ ለመጀመር እያሰበች ነው። ግን አይሆንም እያልኩ እያሳነፍኳት ነው። ነገር ግን ሳስበው ቤት ብቻዋን መዋሉ ይደብራታል። ወጣ ብላ ስራ ብትሰራ ግን አእምሮ የሚታደስላታል፣ ለእኛም ሌላ የገቢ ምንጭ ይሆንልናል። ስለዛ ስራ እየፈለገች ነው። ትንሽ ቆይተን ደግሞ አብረን መኖራችን አይቀርም። ከቢኒ ጋር አብረን ለመኖር እቅድ ላይ ነን። እግዚአብሔር ካለ እሱም ስራውን እየሰራው፣ እኔም ስራ ጀምሬ በቅርቡ አሪፍ ኑሮ እኖራለን ብዬ አስባለሁ። እሱም እንደኔ በጣም ጓጉቷል። ፍቅራችን በጣም ጨምሯል። ሰፎኛ ያለ አንዳተፈጣሪ ለቤት ምሰሶና ካትማ አልሰጋም። ፀጋ ፍቅር አለኝ ውበት የለኝ ትልቅ ግርማ ኑሮዬ ዳግም መጣ ፈቱ ታወቀኝ በረከት አግኝቱ ገና ፍቅር አሸነፉ ተረታ። ምን ሆነሽ ነው ፊትሽን የጣልሽው? ዛሬ ሙሉ ቀን ማለት ይቻላል ስራ አስፈልግ ነው ያልኩት፣ ግን ምንም ማግኘት አልቻልኩም። ታዩ በቃ ምን አጨናነቀሽ? ምን ማለት ነው? እኔ እኮ ለወለታችንም ለውጥ ብዬ ነው። በዛ ላይ አብረን ለመኖር እያሰብን ነው። ቤት ብቻን ተቀምጬ ነው ሁሉ አትቆጪ። እኔ ቆንጆ፣ እስኪ ነይ ቁጭ በይ፣ እስኪ ወጣጭ ደክሞሻል ታስታውቂያለሽ። ደህና ነኝ ባክ። ስራውን አለማግኘት ኔ ያናደደኝ። ይገኛል፣ በቃ ታስቢ። ቀስ በቀስ ነው እንጂ በአንድ አይገኝም እኮ። ታዲያ እኔም ለጓደኞቼ ምናምን ነግራቸውና እንፈልጋለን። በቃ ታስቢ እሺ። የቤት ኪራዩን ነገርከው ለደላላው? ውይ አይገርምሽም፣ ረስቼዋለሁ። አንተ ደሞ ንገሩ። አሪፍ ቤት ነው ብዬሽ አልነበር እንዴ? አንደኛ ነገር ወደዛ አልሄድኩም፣ በዛ ላይ ብዙ ስራ ነበረብኝ። እንደው ችላ ማለትክ እንጂ አምስት ደቂቃ ማይፈጅ ነገር ማድረግ አቅቶ ነው? ወይስ እኔ ብቻ ነኝ ለዚህ ኑሮ የሚጨነቀው? ተይ እንጂ ቤዚ፣ እንደዚያ አትበይ። እኔ ሳልጨነቀረች ይመስልሻል እንዴ? ቆይ አንቺ አሁን ያለሽበት ቤት ምን አነሰ? እኔ እንጃ የተሻለ ቤት ይኑራን ብዬ እኮ ነው። ቢኒ፣ የእኔ ቆንጆ፣ እሱ በቂ ነው። እና መች ትመጣለህ? እንዴት እንደጓጓ አልገባህም። አሁን ንዴት፣ አሁን ሳቅ። አይ አንቺ ምስኪን እኮ ነሽ። ዝም በል አታስታውሳኝ፣ ንዴቴን አራሉ ጣኝም። በቃ በዚህ ሳምንት ልብሶችን ይዤ ይመጣሉ። ብዙ የቤት እቃ አንቺ ጋር ስላለ እቃማ አለ፣ ችግር የለውም። እኔ ራሱ ግን እንዴት እንደጓጓ። ግን አልዋሽሽም ፈርቻለሁ። ማለት ማለትማ አላመንኩም እውነት እየመሰለኝ አይደለም። አንቺን ሚስቴ ላደርግሽ ነው። እኔ ደግሞ ባል ልሆን ነው። በዛ ላይ አብረን ልንኖር ነው። እንዴት እንደምንከባከብሽ ደግሞ አሳይሻለሁ። ታዲዬ እንዳንተ አይነት ሰው የሰጠኝ እግዚአብሔር ይመስገን። በቃ ቤት ልሂድ፣ ነገ ደግሞ እመጣለሁ። ወደ ቤት ስትገባ ማታ ደውልልኝ። እንዳታመሽ በጊዜ ግባ እሺ። አታስቢ፣ ይደውልልሻለሁ።

ሆኖ ነው ስልክ የሚዘጋብኝ? መቼስ ሐሳቡን ቀይሮ አይሆንም ነው ወይስ አስጠላውት? ያማል ምንድን ነው ስልክ ምዘጋብኝ? የሆን ኮን ስልክ አንስተካት ተናገሩ። አንተን እኮ ነው የማውራ። ምን ነው ትንሽ እንኳን ራቅ ብትያይሻል። እኔ እንዳይና አንድ ቀና ነው እዚህ ጋር የተቀጣጠርሽው። ምንድን ነው የምታወራው? እኔ ነበርኩ እንዴ ከማንም ጋር ስገለፍጠ ነበርኩ? እየሰደብከኝ እኮ ነው። አው አወራርሽም፣ አሳሳቅሽም ሌላ ነገር ያላችሁ ነው የምትመስሉ። ጭራሽ የጨነቀሽም አትመሲም ማትመስይምኩ ቢኒ ግራ አታጋባኝኝ። እሱ እኮ የድሮ ጎረቤቴ ነው። ይሁን። እሺ ትላንት ለምንድን ያልደወልክልኝ? በዛ ላይ ስደውል አታነሳም። ደውዬ ነበር፣ ግን ረዥም ሰዓት ስልክሽ ተይዟል ሲለኝ ተውኩት። ታዲያ መልሼ ደውዬ ነበር እኮ፣ አታነሳም። እኔም ስደውል ስላላገኘሁሽ ተናድጄ ነበር። ግን ከማን ጋር ነበር ያን ሁሉ ሰዓት? አቤል ነበር። አቤል? አቤል የበፊት ክሴ። ጎሽ ጥሩና እንደዚህ እንድትለኝ እኮ አይደለም። እና እንዳሞግስሽ ነበር የፈለግሽው? እኔ ጭቅጭቅ አልወድም። በእናት ይሄ እኮ ጭቅጭቅ አይደለም። እኔ እኮ ከዚህ በኋላ ፍቅረኛሽ ነኝ፣ እያንዳንዱን ነገር መጠንቀቅ አለብሽ። ነገር ግን መጨናነቅም አልፈልግም። እና እኔ አስጨነቅኩሽ? እማወራው ምንም እየገባህ አይደለም። ማታ እንደ ድንገት ደወለ፣ ስራ እንዲፈልግልኝ በዛው ነገርኩት። በዛ ላይ አባቱ እንደሞተበት ነገረኝ። ትንሽ ሀዘን ላይ ነበረ ምናምን፣ ሳናስበው ብዙ አወራን። እኔም ወሬውን ማቋረጥ ደበረኝ በድብርትና በሼምኩ ብዙ ነገር ይበላሻል። ይገባኛል እንደተናደድክ ቢሆንም ግን ተረዳኝ እሺ የኛው ሰውዬስ ያላግባሽ ምናምን ይለኝ ነበር ምትዩ ነው አይደል አዎ ቤት እኔ ካለውበት ግቢ ለቆ እዚሁ አካባቢ እንደተከራየ ነገረኝ በቃ ሌላ ምንም ግን በጣም ስትስቂ ነበር እና ላልቅስ ምንድነው የምትለኝ ለሱም በቃ ስራ እንዲፈልግልኝ ነገርኩት ለእንደዚህ አይነት ሰዎች ስራ ምናምን አትበያቸው በቃ እኔ አልፈልግም ከነሱ ጋር ጭራሽ ንክኪ ያስፈልግ። ምንድነው ሰው የማታምንበት ችግር? እናትና አባትሽ አይደሉም እኮ አፍቃሪዎች እንጂ። በቃ እንዲሁም እኔ የምሰራው ይበቃናል። ሥራውን ካምሮሽ አውጭው። ቤዛ፣ የቤት ቃናት ቁጭ ብላ የምትውል አትሞቼም። ቲቪ አለ፣ ስልክ አለ፣ ካስፈለገ እዚህ መጥተሽ ትወያለሽ። አስተሳሰብ ወዴት እየሄደ ነው? ወዴትም ሂድ። በቃ ይሁን። አይ እንግዲህ በጣም ያበዛ ሆኖ ጭራሽ ባሰብኩ። እንዲ ነው መልስሽ? ባሰብህ እንደማልስ እኔ ማልፈልገውን ነገር መቼ ሳታረጊው፣ የእኔንም ሀሳብ አክብራ። ታዲያ እንደዚህ ከሆነ እንዴት ነው የምንኖረው? አብረን እንዴት ማለት? በትንሽ ትልቁ ትቀናለህ። ማን ነው የደወለው? ማን ነው ያሳቀሽ? ምንድን ነው ሀሳቡ? ጥያቄዎች ሁሉ የጥርጣሬ ሳታምነኝ። እንዴት ነው የምንኖረው? ሀሳቤን ሳታከብር እንዴት ነው የምንዘልቀው? እስኪ ንገረኝ። እኔ ጥሩ አስቤ ነው ይህን ሁሉ የምልሽ፣ አንቺ ግን ከመጥፎ ወሰድሽው። እኔ ወንድ ስለሆንኩና ምን ሊያስቡ እንደሚችሉ ስለማቅ ነው የጠለኋቸው። አንቺ ምንም የምታውቂው ነገር የለም ይህን መረዳት አለብሽ ማሰብህ ጥሩ ሆኖ ሳለ ቁጥጥርህ ግን በዛ በደንብ አስበ ተረጋግተ ደውልልኝ እሷ እንዳትጎዳ በማሰብ ብዙ ጨቆንኳት መስል ምን እንደምላት አላው አስቦልኝ እንደሆነ ይገባኛል? ግን በዚህ ልክ ደግሞ ሲሆን ቁጥጥሩ ይበዛል እንደዚህ ሆነን ራሱ እንዴት ነው አብረን የምንሆነው? ይሄ በጣም ከባድ ነገር ነው። ነገ የመጨረሻ የሚለውን እሰማለሁ። ከዚህ የራሴን ውሳኔ ወስናለሁ። አለቀ። ምን አስጨነቀኝ።